ጥቅምት 25 2018 ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ምሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። በወሎ በርካታ ቀጠናዎች ከባድ ውጊያ ሲደረግ የፋኖ ኃይሎች ወሳኝ ከተሞችን ተቆጣጠሩ። የፋኖ ኃይሎች እነዚህ ከተሞችን ሲቆጣጠሩ አገዛዙ ታንክና በርካታ ወታደራዊ መኪናዎችን ጥሎ መፈርጠጡም ተነግሯል። ኋላ ዘግየት ብሎ አገዛዙ በበርካታ መሳሪያዎች የወደመውን ታንክም እየጎተተ መውሰዱ ተነግሯል። የምሬ ወዳጆ ልጆች በወሰዱት መብረቂያ እርምጃም የአገዛዙ ከፍተኛ የጦር መሪዎች ጭምር ሲገደሉ፣ ኮሎኔል ሰይፉ በፋኖ እንደተመታና እንደቆሰለም ታውቋል። ፋኖ በድል ተንበሽብሿል። ወሎ ላይ ከባድ ውጊያ ተደርጓል። በዝርዝር እናስደምጣችኋለን። በሸዋም ውጊያ ሲደረግ፣ የአገዛዙ ኮማንዶ ጦር ከፋኖ መብረቂያ ጥቃት ደርሶበታል። የመሃል ሜዳ ሆስፒታል መጨናነቁን በቆስለኞች ሰዎች ተነግሯል። እንቃኘዋለን። ወዲህ ደግሞ በአርሲ ኦርቶዶክሳውያን ዳግም በአሰቃቂ ሁኔታ በትላንትናው ዕለትም ድጋሚ መጨፍጨፋቸው ተረጋግጧል እንቃኘዋለን። ጠቅላይ ሚኒስትር አብይ አህመድ በድሬዳዋ ዙሪያ ድሬዳዋ የኦሮሚያ ነበረች የሚለው ንግግራቸውን አርመው ይቅርታ የማይጠይቁ ከሆነ ከባድ አመፅ ይቀሰቀሳል ሲሉ ሶማሌዎች አስጠነቀቁ። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማች ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታብሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጊያዎች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁ ቆዩ ቀዳሚ ወዳደረኩት ዘገባ አልፋ አልፋለሁ። ጠቅላይ ሚኒስትር አብይ አህመድ ይቅርታ የማይጠይቁ ከሆነ ወደ ከፋ ግጭት ልናመራ እንችላለን ሲሉ የሶማሌ ጎሳ መሪዎች አስጠነቀቁም። የሶማሌ ጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሞ ነበረች የሚለው ንግግራቸውን ይቅርታ ሊጠይቁ ይገባል ማለታቸውን ሚዲያችን ለጉዳዩ ቅርበት ካላቸው ምንጮቿም ሰምታለች። የጎሳ መሪዎቹ ጠቅላይ ሚኒስትሩ ይቅርታ የማይጠይቁ ከሆነ የሶማሌ ወጣቶች እያስነሱ ያለው ተቃውሞ ተባብሶ ሊደርስ ለሚችለው ጥፋት ተጠያቂ አንሆንም ሲሉ በትላንትናው ዕለት ባካሄዱ ስብሰባ አሳስበዋል ተብሏል። በትላንትናው ዕለት ማለትም ጥቅምት 24 ቀን 2018 ዓ.ም ምረት በድሬዳዋ ሸሪፍ ሆቴል የሶማሌ ተወላጆች ባደረጉት አስቸኳይ ስብሰባ የሶማሌ ጎሳ መሪዎችና ሊሂቃን እየተገኙ ሲሆን ጠቅላይ ሚኒስተሩ በስድስተኛው ሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ ላይ ላደረጉት ንግግር የሶማሌን ሕዝብ ይቅርታ ሊጠይቁ ይገባል ብለዋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው የሕዝብ ተወካዮች ስብሰባ ወቅት ማብራሪያ ከሰጡባቸው ጉዳዮች መካከል ይወሰድ ይገባኛል ውዝግብ ጉዳይ አንደኛው ሲሆን በማብራሪያቸው ላይ ድሬዳዋ በህገ መንግስቱ የኦሮሚያ ክልል አካል ነበረች ማለታቸውም አይዘነጋም። ይህንን ተከትሎ የሶማሌ ልህቃንና በሶማሊኛ ቋንቋ የሚሰሩ የመገናኛ ብዙሃን አውታሮች ወዲያውኑ ተቃውሞ ሲያሰሙ መደመጣቸውን መዘገባችን የሚታወስ ሲሆን በትላንትና ሁለት ደግሞ ከሶማሌ ማህበረሰብ የተወጣጡ ምሁራን፣ የሚዲያ ባለሙያዎች፣ የሀገር ሽማግሌዎችና የጎሳ መሪዎች በድሬዳዋ ከተማ አስቸኳይ ስብሰባን አድርገዋል። በድሬዳዋ ከተማ ሸሪፍ ሆቴል የሶማሌ ጎሳ መሪዎችና ልህቃን ባድረጉ አስቸኳይ ስብሰባ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ፊት ድሬዳዋ የኦሮሚያ አካል ነበረች በማለት ለተናገሩት ንግግር በይፋ ወጥተው ይቅርታ እንዲጠይቁ እያሳሰቡ ሲሆን ይህን ማድረግ ካልቻሉ በሶማሌ ወጣቶች ዘንድ እየተነሳ ባለው ተቃውሞ ለሚፈጠሩ ማናቸውም ችግር የጎሳ መሪዎቹ ኃላፊነቱ እንደማይወስዱ መግለጻቸውን ለሚዲያችን እየደረሰው መረጃም ያሳያል። በአስቸኳይ ስብሰባው ላይ የኢሳና ጉርጉራ ዋና የጎሳ መሪዎች የተገኙ ሲሆን የጉርጉራ የጎሳ መሪ ዚያድ ዳውድ ኡመርና የሰፊው የኢሳ ጎሳ መሪ ሙስጠፌ መሐመድ ኢብራሂም ጠቅላይ ሚኒስትሩ የሶማሌ ህዝብን በይፋ ይቅርታ እንዲጠይቁ በመድረኩ ላይ ማሳሰባቸውን የመረጃ ምንጮቻችን አክለው ገልጸዋል። የሶማሌ ተወላጆችም ይህንን ተናግረዋል። ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። በኔ፣ ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው የማውቀው። እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ነው ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆና አታውቅም። በኦሮሞ ስር ተስተዳድራም አታውቅም። ከዚህ በፊትም በኢሳና ጉርጉራ ነው እስከዛሬ ድረስ የተስተዳደረችው። ካሁን ከትግሬ በኋላ ቲቢኤልፍ ከጀመሩት በኋላ እነሱን ለኦሮሞ ክብር ስላላቸው እነሱን ጠቀማቸውና፣ ሁለት ዓመት ኦሮሞ፣ ሁለት ዓመት ሶማሌ ስላሉት በዛ ሰበብ ነው ኦሮሞው የገቡት ድሬዳዋ። ከዚህ በፊት ኦሮሞ ድሬዳዋ ላይ ወተትና እንቁላል ነው ይዘው የሚመጡት ከሀገር ቤት አስራ አንድ ሰዓት ሲሆን ደግሞ ሃይስኩል ተቀምጦ በባቡር ይመለሳሉ ከመጡበት። እኛ እንደዛ ነው ያደግ ነው። ከእኛ በፊትም አባቶቻችን ዘጠና ዓመት ያው እዚህ ተወልዶ እዚህ ያደጉ አሉ። እና በጣም ነውር ነው ያንን ጠቅላይ ሚኒስትራችን አስቦ የተናገረው ነገር። በጣም ይቅርታ ማለት አለበት። ድሬዳዋ ዛሬም ነገም ኢሳና ጉርጉራ ነው መባል የነበረበት እንደዛው ነው የሆነ። ይህ በእንዲህ እንዳለም ኢትዮጵያውያን ስደተኞች ዓለምን አስደነገጡም። ይህ በምስሉ ላይ የምትመለከቱት ድንጋይ አሊያም ጠጠር አሊያም ማሸዋ አይደለም። ኢትዮጵያውያን ስደተኞች ናቸው። የመን ድንበር ላይ ከ10000 በላይ ኢትዮጵያውያን ወጣቶች መታየታቸው ዓለምን አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸው በጦርነትና በሙስና እንዲሁም በአንድ ብሔር የበላይነት ምስቅልቅሏ ስለወጣ አስለወጣ ሀገሪቷን ጥለው እየተሰደዱ እንደሆነ ነው እየታወቀው ብዛታቸው ከ10000 እንደሚልቅ የተነገረ ሲሆን ብዛታቸውና ያሉበት ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለም ደንግጧል። የአላባራ የእርስ በርስ ጦርነት ሙስና ና አድሏዊ አሰራር፣ የብሔር የበላይነት ባለጊዜነት፣ እነዚህ ሁሉ ተደምረው ወጣቱን ተስፋ እንዲቆርጥ አድርገውታል ነው የተባለው። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድሉን በአገዛዙ የተነፈገ ወጣት ከፊት ለፊቱ ሌላ ሞት እንዳለ እያወቀም ቢሆን ያንን ለመጋፈጥ ወስኖም ስደት የሚሉትን የመከራ ቋት ይጀምራል። ሀገር ባለአዋቂዎችና በመሀይማን ስትመራ ትውልድ ይመክናል፣ እርስቷ ይፈርሳል፣ እሴቶቿ ባህል ወጓም ይናዳል ይላል። በሚያሳዝኑ ሁኔታ ይህ ሁሉ የኢትዮጵያ ሕዝብ ነው። አንድም የሌላ ዜጋ የሌለበት 100 ፐርሰንት ኢትዮጵያዊ ናቸው። እንደምትመለከቱት ኢትዮጵያን ጥለው እየተሰደዱ ነው። ይህ በእንዲህ እንዳለ ወደ ሀገር ቤት ስንመለስ በህሊና እስረኞች ላይ የሚፈጸመው ኢሰብአዊና የጥላቻ ድርጊት በአስቸኳይ ይቁም ተባለ። ይህ በምስሉ ላይ የሚታየው ግለሰብ ኢንስፔክተር ድሪባ ሰንበቶ ይባላል። የቅሊንጦ ማረሚያ ቤት የጥበቃና ድህንነት ክፍል ኃላፊ ነው። ለዓመታት ያለ ፍትህ ታስረው በሚገኙ ወንድም እህቶቻችን ላይ የሰብአዊና ዘግናኝ ድርጊቶችን በመፈጸም ላይ ይገኛል። ግለሰቡ በፍርድ ቤት ክስ ተመስርቶበት የሚገኝና በሂደት ላይ ያለ ቢሆንም በማን አለብኝነት በህገወጥ የጥላቻ ተግባሩም ገፍቶበታል። የክሱ ሂደት እስከሚጠናቀቅ በችሎቱ ከድርጊቱ እንዲቆጠብና ከጠበቃና ቤተሰብ ጋር መገናኘትን ጨምሮ የከለከላቸውን መብቶቻቸውን እንዲያከብር ብሎም ስድብና ድብደባ እንዳይፈጽም እየተነገረው ሆኖ ሳለ ፍርድ ቤት ያሳለፈውን ትዕዛዝ ለመፈጸም ግን ፈቃደኛ ለመሆኑን ከስፍራው የደረሰን መረጃ ያስረዳል። በህሊና እስረኞች ላይ ስድብና ዛቻን ከመፈጸም ባሻገር ከዚህ በፊት በመርጌታ በላይ አዳሙ ላይ ድብደባ መፈጸሙም ተገልጿል። መርጌታ በላይ አዳሙ ከባህር ዳር ፋኖን ጥይት የማይመታው አስማት ሰርታችኋል ተብለው ነው በ በአገዛዙ የታሰሩ ይህ የምትመለከቱት ግለሰብም ቅዘናም አማራ ምን ታመጣለህ ብሎ በድፍረት የሚናገር የአማራት ወላጆችን የሚደበድብ መሆኑን የአይን እማኞች ከቦታው ለሚዲያችን ገልጸዋል። የታሳሪ ቤተሰቦችም ለጥየቃ ሲሄዱ ማንገላታትና መሳደብን ጨምሮ በርካታ የሰብአዊ መብት ጥሰቶችን እየፈጸመ እንደሚገኝ ከቀረበው ክስም መረዳት ይቻላል። ችሎቱ ጥቅምት 17 2018 ዓ ም ግለሰቡ እንዲቀርብ በማድረግ ክሱን መመልከት የጀመረ ሲሆን ለመጪው ጥቅምት 26 ተለዋጭ ቀጠሮ መስጠቱም ታውቋል። ግለሰቡ በፍርድ ቤት ክስ ያለበት ቢሆንም በማናለብኝነት ግን በጭቆና ስራው ገፍቶበታል። በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች ከማለፌ በፊት አንድ አሳዛኝ ዜና ተሰምተዋል። ዳግም ኦርቶዶክሳውያን በአርሲ መገደላቸው ተረጋግጧል። በአርሲ በትላንትና ሁለት ተጨማሪ አምስት ኦርቶዶክሳውያን ተገደሉ። ኦርቶዶክሳውያኑ በግፍን የተገደሉትም ተብሏል። ሰሞኑን 25 ምዕመናን መገደላቸው ሲገለጽ ነበር። የተገደሉት ሰዎችም የእርሻ ስራ ላይ እንደነበሩና በዘግናኝ ሁኔታ መገደላቸውን ሚዲያችንን ጨምሮ በርካታ ተቋማት ዘግበውታል። እናት ፓርቲ አዲስ መግለጫም አውጥቷል። ፓርቲው እንደገለጸው በቅርቡ ከ25 በላይ ኦርቶዶክሳውያን እምነት ተከታዮች ባለቁበት ጉናና መርቲ ወረዳዎች በትላንትና ሁለትም ማለትም ጥቅምት አራት በመርቼ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የመጡ ንጹሐን በሙሉ ታፍነው አምስቱም ወዲያውኑ ሲገደሉ፣ ቀሪዎቹ ደግሞ እስካሁን ድረስ የደረሱበት እንዳልታወቅም ተረጋግጧል። ራሳቸውን እንዳይከላከሉ በዓላማና በጥንቃቄ በመፈጸሙ እጣፈንታቸው እልቂታቸውን ቆሞ መጠበቅ ሆኗል ሲልም እናት ፓርቲ መግለጫ አውጥቷል። እናት ፓርቲ እልቂቱን በጽኑ እናወግዛለን ልባዊ ሀዘናችንንም ለማድረግም እንገልጻለን ሲሉም አሳስበዋል። በተያያዘም የንጹሐን ግድያ የሚያወግዝ የሶሻል ሚዲያ ተቃውሞ መቀጠሉንም ተመልክተናል። አሁን በቀጥታ ወደ ናባስበር መንደር ሱሪ ወደ ታጠቁት ወደ ወንዶቹ መንደር ወደ አማራ ክልል የጦር ግንባር መረጃዎች እናልፋለን። ለከባይ የተንቀሳቀሰው የ104ኛ አየር ወለድ ክፍለ ጦር ሰባቱ አባላቱ ሲደመሰሱ በርካታ ቁጥር ያላቸው መቁሰላቸውን የአጼ አምደጽዮን ኮር ለሚዲያችን ገለጸ። የ104ኛ የሮለድ ክፍለ ጦር መነሻውን ከመሃል ሜዳ ከተማ በማድረግ የሚኒልክ ክፍለ ጦርን ለማፈን ባደረገው ሙከራ የወገን ኃይል ቀድሞ በደረሰው መረጃ መሰረት ገዢ ቦታዎችን በመያዝ በመንዝቀ ወረዳ ልዩ ስሙም ክምር ድንጋይ በተባለ አካባቢ ከሌሊቱ 10 ሰዓት ላይ በተከፈተበት ድንገተኛ ተኩስ ሰባት ያገዛዙ ሰራዊት አባላት ወዲያውኑ በጀግናው ሰራዊት ሲደመሰሱ በርካቶች ከቀላል እስከ ከባድ ቁስለኛ መሆናቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ ምክትል የህዝብ ግንኙነት ኃላፊ አርበኛ አባቤ ዘውዱ ገልጿል። አርበኛ አክሎም እንደተናገረው ዛሬ በተደረገው ለአስጨራሽ ውጊያ የአጼ አምደ ጽዮን ኮር አካል የሆኑት የእምዬ ሚኒሊክ ልጆች ጀግናው አጼ ሚኒሊክ ክፍለ ጦር በአገዛዙ ዙፋን አስጠባቂ ላይ ስኬታማ ድል መጎናጸፋቸውን እየገለጹ ሲሆን በፋኑ ኃይል በኩል የብልጽግናን ሰራዊት የረፈረፈ አንድ የፋኖ ሰራዊት አባል ላይ ቀላል ቁስለኛ መኖሩን ቀጥታ ከግንባር ቀጥታ ከግንባር እየደረሰን መረጃም ያሳያል። በእምዬ ሚኒሊክ ልጆች የተደመሰሰውን የብልጽግናን ሰራዊት ደጉ የመንዝቅ የወረዳ ማህበረሰብ የጡት ቆራጩን አስከሬን በመቅበር የሰውነት ክብርን እያሳየ ሲሆን ከቀላል እስከ ከባድ ቁስለኛ የሆኑት የ104ኛ አየር ወለድ ክፍለ ጦር አባላት ወደ መሀል ሜዳ ከተማ ሆስፒታል መወሰዳቸውን የኮሩ መረጃና ደህንነት ክፍልም አረጋግጧል። ወደ ወሎ አልፋለሁ። ከጋሸና ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላት ኮን ከተማ በፋኖ ቁጥጥር ስር ገባች። በሰሜን ወሎ ዞን የዋላ ወረዳ ዋና ከተማ የሆነችው ኮን ከተማ አስተዳደር በትላንትናው እለት በፋኖ ቁጥጥር ስር መግባቷን የአፋ ባሃ ሚኒሊክ እዝ ለሚዲያችን በላከው መረጃም አስታውቋል። በቅርቡ የደጋው መብረቁ ኮርን መስርተው በሚኒሊክ እዝ ስር ከተካተቱት ክፍለ ጦሮች መካከል የሚጠቀሱት ቀኛዝማች ተበጀ ወርቁ ክፍለጦርና አንሻሴድ አንሻ ሰይድ ክፍለ ጦር በትላንትናው እለት ከረፋድ ጀምሮ ባድረጉት ትንቅንቅ በብልጭግና ቡድን ተላላኪ ኃይል ላይ ከባድ ጥቃት በመፈጸም ከጋሸና ቀጥሎ ትልቅ ወታደራዊ ጠቀሜታ እንዳላት የሚነገርላትን ኮን ከተማን በቁጥጥር ስር ማስገባታቸውን ነው እዙ ለጣቢያችን በላኮ መረጃም የገለጸው። በቅርቡ ተመስርቶ በምኒልክ እዝ ስር የተካተተው ኮሩ ምስረታውን ካበሰረበት እለት ጀምሮ እያደረጋቸው ባለው ተጋድሎች አራት ኪሎ ላለው የጸረ አማራው ኃይል ከባድ መርዶችን፣ በአንፃሩ ደግሞ የፋኑ ኃይሎችን ደጋፊዎችን በድል ቁንጣን የሚያጨናንቁ ጀብዶችን በመፈጸም በድል ታጅቦም ቀጥሏል። ተቀምጠዋል የምሬ ወዳጁ ልጆች በዚህ ብቻ ላበቁም። አሁንም ሰበር ዜና ተሰምቷል። ደጀን ክፍለ ጦር እስታይሽ ከተማን ሙሉ ለሙሉም ተቆጣጠረ። አፋበሃ ምስራቅ አማራ ቀጠና ሚሊክ እዚህ የደጋው መብረቁ ኮር ደጀን ክፍለ ጦር ከብልጽግና ጋር ባደረጉት የአራት ሰዓት ከባድ ትንቅንቅ ተጋድሎ በዛሬው ዕለት ጥቅምት 25 2018 ዓ ም ሌሊቱን የፋሽስቱን ሰራዊት 360 ዲግሪ በመክበብ በብልጽግና ላይ ከፍተኛ ጉዳት የፈጸሙ ሲሆን የጋዝ ወረዳ ዋና ዋና ከተማ የሆነችውን እስታይሽ ከተማን ከፋሺስቱ ሰራዊት ነጻ አውጥተው ሌሊቱን ከተማዋን ሙሉ ለሙሉ ተቆጣጥረዋታል። እስታይሽ ላይ ስሩ የተቆረጠው የፋሺስቱ ስርዓት አሁን ተገኙ ረዳ ላይ ራሱን ችሎ እንዳይቆምም ተደርጓል። አሁን ተገኙ ረዳ ላይ ያለው የብልጽግና ሰራዊት የእስታይሽ ወንድሙ ሞትና በትር ሲሰማም ሌሊቱን እግሬ አውጪኝ ብሎም ሸሽቶ አርፍዷል። አሸባሪው ስርዓት ከዚህ ቀደም በፋኖች ተይዞ የነበረውን የእስታይሽ ከተማ ሜካናይዝድ ኃይል ተጠቅሞ በድሮን ታግዞ እየገባ መሆኑ የሚታወቅ ቢሆንም በደጀን ክፍለ ጦር ድንገተኛ የ360 የሌሊት ከበባ የብልጽግና ሰራዊትን በመደምሰስ ሌሊቱን እስታይሽን መቆጣጠርም ችለዋል። በብልጽግና ላይ የደረሰው የሞራል የቁስና አካል እንዲሁም የህይወት ኪሳራና ጉዳት በዝርዝርና በቁጥር የምንመለከተውም ይሆናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ትጋሎ ተጠናክሮ ሲቀጥል የፋኖ ኃይሎች እስታይሽ ከተማን ሲቆጣጠሩ ብልጽግና ሲጠቀምበት የነበረው ታንክን ጥሎ ሲፈ ለማበረጠት ቀጨምም አድርገውታል። በዚህ በስታዩሹ ውጊያ አገዛዙ አንድ ታንክ ጥሎ የፈረጠጠ ሲሆን ሌሎች በርካታ መኪኖችን በፋኑ ተማርከው ነበር። አገዛዙ ታንኩን ጥሎ መፈርጠጡ ከባድ የፖለቲካም ሆነ የፕሮፓጋንዳ ኪሳራ እንደሚያደርስበት ተገንዝቦ ዳግም በድሮንና በበርካታ ታንኮች እንዲሁም ዙ 23 ታጅቦ ታንኩን ሊያስወጣ ሞክሯል። ነገር ግን የፋኑ ኃይሎች ታንኩን ቀድመው ከጥቅም ውጭ አድርገውት ነበርና አገዛዙ የወሰደው ፎን መሆኑንም ተረጋግጧል። ሌሎች ወታደራዊ መኪናዎች ግን አሁንም ድረስ በፋኖ እጅ ይገኛሉ። ከዚህ ውጊያ ጋር በተያዘ ኮሎኔል ሳይፉም እንደ ቆሰለም ተረጋግጧል። አሁን እዚህ ስቱዲዮ ከገባን በኋላ በደረሰን መረጃም ከጋዝ ወረዳ እስታሽ ከተማ እስከ ቦያሃ ሙሴት የፋሲስቱን ሰራዊት የመልቀም ስራ ከሰከንዶች ሁሉ ሳይባክን በተወሰደ ውጤታማ እርምጃ የብልጽግና ሰራዊት ሙትና ቁስለኛ መደረጉም ተረጋግጧል። የሚሊሻ ፖሊስ ጥምር የባንድ ኃይል ሚሶ ተደምስሶ ገሚሱ መበታተኑንም አረጋግጠናል። አፋባሀ ምስራቅ አማራ ቅጠና ሚኒልክ እዝ የደጋው መብረቁ ኮር ደጀን ክፍለ ጦር በጥቅምት 25/2018 ዓ.ም በዛሬ ሁለት ከረፋዱ ላይ ከእስተያየት ወደ ጋሸና ሲፈረጥጥ በነበረ የብልጽግና ሰራዊት ላይ ደጀን ክፍለ ጦሮች ባድረጉት አሳዶ ጠላትን ማጥቃትና ማጥፋት እርምጃ ቦያ እየተባለች በምትጠራ ቦታ ላይ የብልጽግናው ጥምር ሰራዊት መብረቂያ ጥቃት ተፈጽሞበታል። በዚህ መብረቂያ ጥቃት የፋሽስት የመንግስቱ ፓትሮል በአልሞ ተኳሽ ፋኖዎች ሲመታን ከ10 በላይ የፋሽስቱ ሰራዊት ሙት በቦያ ምድር ላይ ተቀብረዋል። የተባለው በርካታ ቁስለኞችም ወደ ጋሸና በመኪና ተጭነው ፈርጠጠዋል። ከፋኖች የደረሰበትን ከባድ ጥቃት ለመቀልበስ የፋሽስቱ ስርዓት ከሰማይ ድሮን ከምድር መድፍና ዙ 23ን ተጠቅሞ በቦያ ላይ የፋኖችን መብረቃዊ ጥቃት ራሱን ለመከላከል ቢሞክርም ከመደምሰስ የፋኖችን ክንድ የሚያስቆም ምድራዊ ኃይል ግን አላገኘም። ከዚህ ጋር በተያያዘ ዋላ ወረዳ ኮን ከተማ በጋዝ ወረዳ እስታይሽ ከተማና ሌሎች ፋኖ ነጻ ባወጣቸው ቦታዎች ከብልጽግና የተገኙ የብልጽግና መገልገያ መኪኖች፣ የብልጽግና አልባሳቶችና የብልጽግና ሰነዶች በምስል ጭምር በዝርዝር እስከሚደርሰን ድረስ እየጠበቅን ነው። በደረሰን ሰዓት ወደ እናንተ እናቅርባለን። በመጨረሻም ትላንትና ከትላንት ወዲያ በጎጃም የነበሩ ትንድሎች በሰፊው መዘገባችን ይታወቃል። ከዚህ ጋር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 የተክለ ሃይማኖት እና የስናን አባጅሜ ሻለቆች በጥምረት ደብረ ማርቆስ ዙሪያ እና ስናን አካባቢ ባደረጉት ማጥቃት በርካታ ቁጥር ያለው የጠላት ኃይል ሲደመሰስ ሁለት ብሬን ሀምሳ ክላሽ ኮቭ መሳሪያ ከአምስት ሺህ በላይ ተተኳሽ የተማረከ ሲሆን ሁለት የጠላት ኦራል መኪኖች እንደዚሁ ተቃጥለዋል። በርካታ ቁጥር ያለው ሰራዊትም ሙትና ቁስለኛ ሆኗል። እንደዚሁም ስምንት የሚደርስ እግረኛ የወራሪው ሰራዊት አባላት ተማርከዋል። ይሄ ድል እንግዲህ ሰሞኑን ስድስት መቶ ሁለተኛ ኮር የሚባለው የጠላት ኃይል በሰፊው ሲንቀሳቀስበት የነበረው እና አቅዶ ማጥቃት አደርጋለሁ ብሎ የተዘጋጀበት ቀጠና ነበረ። ይህንን የጠላት እቅድ ነው በዚህ ጠንካራ የመልሶ ማጥቃት በማክሸፍ ወደ መማረክና ድምሰሳ የተገባው። ይህም የጠላትን እቅድ ሙሉ በሙሉ እንዲያዛባ ያደረገው ኦፕሬሽን ነው። ሁለተኛው እንግዲህ በዘታሪ ሁለት በአውደ ውጊያ ዝነኛና ዝነኛ እና ጥንቅቅ ያለች ሰራዊትን በማዘጋጀት በማጥቃት የምትታወቀው የምኒሊክ እዝ የጽናት ክፍለ ጦር ሰርጎ ገብ በማዘጋጀት በዚህ በወገል ጤና ከተማ ላይ እንደዚሁ ታላቅ ገድል ተፈጽሟል። የደገው መብረቅ ክፍለ ጦር ከተመሰረተበት ዕለት አንስቶ በጥላት ላይ ከፍተኛ የሆነ ጥቃትና የሞራል ውድቀትን እያስተናገደ የሚገኘው የምንል ክእዝ እንግዲህ በአረመኔው አገዛዝ ሰራዊት ላይ በዛሬ ዕለት እንደዚሁ ጽናት ክፍለ ጦር የደገው መብረቅ ኮር የጽናት ክፍለ ጦር ማለት ነው። ወገል ጤና ከተማ ላይ እንደዚሁ አስደማሚ ኦፕሬሽን ሰርቶ በጥናት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሷል። ሶስተኛው እንደዚሁ አፋባ ሰሜን አማራ ቀጠና የበላይ ዘለቀ ህዝብ መይሰው ካሳ ሁለተኛ ኮር ሰባተኛ ቀኑን የባስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተጎናጽፏል። እንግዲህ በልዩ ወታደራዊ ኦፕሬሽን በአጸደ ማርያም እና ሻውራ ከተማ መሽጎ በነበረው የጥላት የስልሳ ስድስተኛ እና የስልሳ ሁለተኛ ክፍለ ጦር ኃይል ላይ እንግዲህ የመግደያ ወረዳ ድረስ ጠላትን ስቦ በማስገባት ለተከታታይ ሰባት ቀን ባደረገው አውደ ውጊያ ከፍተኛ ቁጥር ያለው የጠላት ኃይል ተደምስሷል። ሙትና ቁስለኛም አድርጎታል ማለት ነው። ይህ እንዲህ እንዳለ በትናንትና ሁለት ጥቅምት ሀያ ሶስት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት ከሰዓት ጀምሮ እስከ ጥቅምት ሀያ አራት ዛሬ ማለት ነው እስከ ጠዋቱ አራት ሰዓት ድረስ መግቢያና መውጫ ያጣው የአገዛዙ ጥምር ኃይል ቡድን ወደ መጣበት ለመሸሽ ለማምለጥ ሌሊቱን ጨምሮ ጥረት ቢያደርግም ባይበገዶቹ የአማራ ኮርት ክልሎች የአድዋ ክፍለ ጦር የመይሰው ካሳ ኮር ሁለተኛ ተወሯዋሪ ጋር በመጣመር እንግዲህ በርካታ ቁጥር ያለው ጠላት ኃይል እንደዚሁም መደምሰስ ተችሏል። በዚህም ከአስራ ስምንት በላይ የሞተ ከሀያ አራት በላይ የቆሰለ አንድ ወራልና አንድ አምቡላንስ ሙሉ ለሙሉ የወደመ ሲሆን ሌላኛው ሁለተኛው ወደ ውጊያ ደግሞ ሁለቱ የካራ የካራማራ እና የአጣናዋሴ ክፍለ ጦር እንደዚሁ አርበኛ አከለ ግዛት እና ሌሎች አካባቢዎች በተንቀሳቀሱበት በዚህ አውደ ውጊያ ላይ ማለት ነው በርካታ ቁጥር ያለው የሙሉ ጊዜ የአስራ ሁለት ሰዓት ውጊያ በማድረግ በመተማ ከተማ ተወርሮ በመግባት እስከ ሌሊቱ ስድስት ሰዓት ድረስ እንደዚሁ ሲፋለም ያደረ ሲሆን በዛሬ ዕለትም አውደ ውጊያው ቀጥሎ በዚህ አውደ ውጊያም አስራ ሁለት የጠላት ኃይል የተደመሰሰ ሀያ አንድ የጠላት ኃይል ሙት በማድረግ ከፍተኛ ድል አስመዝግቧል። በዚህ ሁለት ቀን ውስጥ የበሌዘለቀ እዝ ማለት ነው። ሶስተኛው እንግዲህ በዛሬው ዕለት የተደረገ አውደ ውጊያ ነው። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የአንድ መቶ ሁለተኛ ኮር አካል የሆነው የታደሰ ሙሉነህ ሻለቃ በዛሬው ዕለት ቢኮሎ እና መራዊ ከተማ ላይ ባደረገው ማጥቃት ከፍተኛ ቁጥር ያለው የጠላት ኃይል እንደዚሁ ደምስሷል። ይህን ድንገተኛ ኦፕሬሽን በማድረግ ወተት አባይ እና መራዊ ላይ ጠላትን ያርበደበደ ከፍተኛ ቁጥር ያለው ሰራዊት ሙትና ቁስልኛ ያደረገ ኦፕሬሽን ተሰርቷል ማለት ነው። እንግዲህ እንደሚታወቀው መራዊ እና አካባቢው አብዮቱ ከተነዳበት ከሐምሌ ሀያ ስድስት ጀምሮ በርካታ ቁጥር ያለው ሬጅመንት የጠላት ሬጅመንት በመደምሰስ በአደረጃጀት ከፍተኛ ቁጥር ያለው ሰራዊት በመገንባት ከፍተኛ ቁጥር ያለው ሀይል በመጠበቅ ከፍተኛ ቁጥር ያለው እንደዚሁ የጦር መሳሪያ በመያዝ ሰፋፊ ቀጠናዎችን በመሸፈን ረጅም ውጊያ ሲያደርግ የነበረ ነው። ለታደሰ ሙሉነሻ አለቃ። አሁንም የቴዎድሮስ እዝ በመልሶ ማደራጀት ሂደቱ በመቶ ሁለተኛ ኮር ተካቶ ባለበት በዚህ ሰዓት ጠላትን በዚህ ሁኔታ መራቢና ቢኮሎ ላይ በዛሬ ሁለት ድባቅ መጥቷል። ማለት ሌላኛው እንግዲህ ቀኛ አዝማች የምኒሊክ እዝ ማለት ነው። ቀኛ አዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር በዋላ ወረዳ ዋና ከተማ የሆነችው ኮንን ተቆጣጥሯል። ከጠዋቱ ሶስት ሰዓት የጀመረው አውደ ውጊያ በፋኑ አሸናፊነት የዋላ ወረዳ ዋና ከተማ የሆነችው ኮን በቁጥጥር ስር ውላለች። የአረመኔው አገዛዝ ሰራዊት ምንም ጥምር ኃይል ተጠቅሞ በዙ ሀያ ሶስት በሞርተር በመድፍ ታግዞ ከረፋዱ ሶስት ሰዓት እስከ አስራ አንድ ሰዓት የዘለቀው ውጊያ ቢያደርግም ከተማዋን ግን ማዳን ባለመቻሉ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዶ ከተማዋ አለቁ የተረፈው ሀይል ወጥቷል። በዚህም ኮን ከተማ እንግዲህ በአማራ ፋኖ ብሔራዊ ሀይል የምኒልክ እዝ